እንግዲህ ይቺ እህታችን በእናቷ ሀበሻ ናት፣ በአባቷ ደግሞ ፈረንጅ ናት ማለት ነው እና የምትኖረውም ውጭ ሀገር ነው። ነገር ግን ያው በፊት ላይ የሆነ ሰ ሌላ ኢንተርቪው ምናምን ተደርጋ ነበርና አዲስ አበባ አንዳንዴ ትመጣለች ማለት ነው እና ዛሬ ምንድን ነው መነጋገር ያደረገው ካላችሁ፣ እኔም ሊቭ ላይ ማለት በቲክቶክ ሊቭ ላይ እናትዮዋም ቀርባ ስታወራ ሰምቼ ነበረ ማለት ነው እና እንግዲህ እንደዚህ ኢትዮጵያውያኖችን ለሁለት አከፋፍላ እያነጋገረች ነው እና ግሩፕ ፈጥረው በጣም ሲፈተፍቱ የዋሉ ሰዎች አሉ እና በጣም ነው ያሳቆኝ። ማለት በእናትና በልጅ መሀል ገብቶ ዜነትም የዚህን ያክል መፈትፈት ተገቢ ነው ብዬ አላሰብም። ምክንያቱም ይቺ ልጅ እንግዲህ አልኳቸው እናቷ ሀበሻ ናት፣ ቢሆንም ግን ልጅቷ ኢትዮጵያዊ ሆና ነው ያደገችው። ይሄ ማለት ይችን ልጅ የሰራቻት እናቷ ናት። ተመሳቸው በስደት ላይ እንኳን እዚህ ተወልደው አድገው በስምንት ዓመታቸው በዘጠኝ ዓመታቸው እንኳን ሄደው ጨራሽ ኢትዮጵያ መሆናቸውን ረስተው የሚመጡ ልጆች አሉ። ግን ይቺ ልጅ እዛ ሆና አድጋ በዛ ላይ ደግሞ አባቷ የውጭ ሀገር ሆኖ ምናምን፣ ነገር ግን ደግሞ ኢትዮጵያዊ ነው። በቃ ባህሏን፣ ስርአቷ ራሱ ስርአቷ ራሱ ማለት ነው። እኛ ብዙቻችን የወደድናትን በስርአቷ ነው በቃ በጣም ጨዋ በቃ ጨዋ እንደውም ልጅቷ በጣም በእምነቷ ራሷ ጠንካራ ናት እና እኔ እጅን እጅን አላውቅም ቤተክርስቲያን ከቤተክርስቲያን ቤት ምናምን ስትል ነበር ሰዓት ራሱ ማለት ነው እና ዴዚን ዴዚ ሆና እንድትሰራ ያደረገቻት እናቷ ናት እና ዛሬ መጥታችሁ ትናንት በፌስቡክ ስላወቃቸዋት ትናንት በሚዲያ ስላወቃቸዋት እናቷ ትክክል አይደለችም ፍትህ ለዴዚ የምትሉ ሰዎች ግን ጤናችሁ ያጠራጥረኛል ማለት ነው አዎ ማለት ህግ አለበት ሀገር ነው ያሉት ልጅ እስከ መንጠቅ የሚደረስበት ሀገር ነው ያሉት ነገር ግን ልጅቷ ህፃን አይደለችም ሲቀጥል ምንድን አሁን ግማሾቹ ተከፋፍለ ምንድን ነው የሚሉት ያሉት ዴዚን አቢዩዝ እያደረገቻት ነው ፓስፖርቷን ቀዳባት ጥላባታለች ልጅቷ ፍቅር ይዟታል ፍቅር ያዛት ደግሞ እዚጋ ከምታት በቲክቶክ ካወቀችው ልጅ ጋር ነው እና እናትየዋ ከእሱ ጋር እንድትሆን አትፈልግም ወደ ነጥቡ ትመጣላችሁ ማለት ነው። ከዛ ልጅቷ አሁን ትምህርት ትተታለች። በቃለ ማረም ትምህርት አስጠላኝ ብላ ትምህርቷን ትተዋለች። እናቷ ደግሞ ለምን እስከ ዛሬ ያስተማርኩሽ፣ እዚህ ያደረስኩሽ፣ ተምረሽ ራስሽን ድቺ ነው እና እዚህ ጋር ለምን ታቆም ያለች ነው ትምህርቱን። ዋናው ጥያቄ ልጅቷ ደግሞ የሚታያት ይሄ ልጅና ይሄ ልጅ ብቻ ነው። ፎንቃ ነው። ስለዚህ ቅድም ቲክቶክ ላይ ራሱ እናቷ ስትናገር ምንድን ነው ያለችው? እናንተ ዴዚ ዴዚ ትላላችሁ። ዴዚ የምትወዷት በጨዋነቷ በስርዓት ስላላት ነው። ይሄን ስርዓት ያመጣሁት እኔ ነኝ። ይሄን ስርዓት የሰራሁት እኔ ነኝ። ዴዚ አሁን ላይ ዴዚን ነው የመሰለ ጥሩ ልጅ ያያቸዋት እኔ ስለሰራዋት ስርዓት ስላሲያስኳት ነው በደንብ ስላስተማርኳት ነው እንጂ ይህን ሁሉ ነገር ባላደርግ ዴዚ እንደዚሁን አተዋትም ነበረ። ስለዚህ ለዴዚ ስርዓት አስይዤ ወይም። ዴዚን እንደዚህ አድርጊያት ብላችሁ ለምንድነው የምትነግሩኝ ብላ ነው በጣም ተቆጥሳ ስናገር የነበረው። እንደገና ደግሞ እኔ ዴዚን ለማሳደግ ሀያ አመትን ሳላገባ ሲንግል ማሞኘ ለዴዚ መስዋዕት ከፍ ያለው አሁን ላይ ግን ተምራ ራሷን ትችላለች ስል እሷ ትምህርት የሚባል ነገር አቁማ ቁጭ ብላለች። እና ይች ልጅ ካልተማረች እኔ ላኖሯት አልችልም አሁን ከቤት ውጭ እንኳን ብዬ ባስወጣት ጎዳና ተዳዳሪ ነው የምትሆነው፣ ሆምሎስ ነው የምትሆነው። ስለዚህ ይቺ ልጅ መማር አለባት ነው እናትየዋ የምትለው። እና ብዙዎቻችሁ ደግሞ እናትየዋ አቢስ ታረጋታለች፣ ፓስፖርቷን ቀደደችባት፣ ልጅቷ በጣም ታግታ ነው ያላት፣ እንድረስላት ምናምን እያላችሁ የምታሽቃብጡ ልጆች ማለት ነው። ሲቀጥል ልጅቷ እኮ ሕግ ያለበት ሀገር ነው ያለችው እንኳን ችን የምታክል ትልቅ ልጅ ቀርቶ ማለት ነው ህፃን ልጅ እራሱ የማይመታበት የራሳችሁን ልጅ የማገርፉበት ሀገር ነው ያለችው ። ልጅቷ እናቷ እንድትታሰር ከፈለገች እናቴ እንዲያደረገችን በደለችን ብላ ብትል ልጅቷ ወደ ማቆያ ትወሰዳለች። ይሄን ታውቃላችሁ። ግን ፍትህ የምጠይቁለት ሰው አታችሁ፣ ነው ማሽቃበጥ ስለምትወዱ ነው። ከእናቷ ለማለየት ይህን ያክል የምጠሩት እናትና ልጅ ይጣላል፣ ያለ ነገር ነው። እናትዮዋም ልክ ናት። እና ሳታገባ ሲንግልማም ሆና ሀያ አመት ምናምን መስዋዕትነት የገፈለችለት የልጇ ውጤት ዛሬ ላይ አለም ማረም፣ በቃ እኔ አገባዋለሁ ይህን ልጅ በቃ ምናምናም ነገር ስትል፣ እንድናት አርፈሽ መማር አለብሽ፣ በአሁኑ ሰዓት ፍቅር አያስፈልግሽም፣ አርፈሽ ስሪ ምናምን፣ አርፈሽ ትምህርትሽን ቀጤ ስትላት ነው እንግዲህ ንጸው የተነሳው ማለት ነው። እና እናትየዋ ትክክል ናት። እናንተ ሀበሻ በብርብሪያ ሲጀመር እየታጠንሽ እያንዳንድ ሸድግሹ ማለት ነው። ለምን ምታካብዱት እንዴ? እናትና ልጅ ይጣላል። እናትያዋ ደግሞ እንዳልኳችሁ ክፉ ለልጅቷ ክፉን አደለም። ትናንት አይደል እንደ ዓመት ራሷ እኛ ደዚህን ስናውቃት እናንተ ናችሁ እንደ ሥርዓት ያስያዛቸዋት። ጭራሽ አሁን ሚዲያ ላይ ከመጣች ነው እናቷን ይኸው አልሰማም ብላ ፍቅር የሚባል ነገር፣ የፈረደበት ቲክቶክ ማለት ነው። ከዚህ ልጅ ፍቅር የያዛት እና ግን አጉር አሽቃባጭ አትሆኑ። የፈለገ ደግ ልታሽቃብጭ ትችያለሽ። የእናቷን ያክል ግን አንቺ አታስቢላትም። ሁልሽም እዚህ ጋር የምታወሪ በሙሉ ማለት ነው። እና እናትዬዋ ደግሞ አስተናዳ ምንድን ያለችው ይሄ ልጅ ይሄ ልጅ የሁሉም ነው። አተራማሽ ነገር ነው። እና እኔን ራሱ ሳያፈቅደኝ አይቀርም። እና ይሄ እኔን ሊጀነጅነኝ የፈለገ ልጅ ለልጅ አይሆንም ነው እናትዬዋ ማለት ነው። እና እኔንም ሀይ ብሎኝ የሆነ ሰዓት ላይ ሰላምናም ነገር ስለው የጻፈልኝ ቴክስት በውስጥ የፍቅር ምናምን ነገር ነው። እና እኔን እናቷን እንደዚህ ያለ ሌላ ሰው ቢሆንም ሰው አይተርፈውም። እና ለልጅ ደግሞ እንደዛ ይባል አላስብላትም። ይሄ ልጅ ለሷ አይገባትም ምናምን ነገር ነው። ልጅቷ ደግሞ ልጁን ወደዋለሁኝ እንግዲህ ከቤት ወጣለሁ ትምህርት ሚባል አልፈልግም ምናምን ብላ ንቀወጥችው። በነገራችን ላይ ከዚህ በፊት ራሱ ፍቅር እንደያዛት ሚዲያ ላይ ራሱ ትናገር ነበረ። በመሀል ትቸዋለዋለች አለች እንጂ በስርዓት በቃ እያለቀሰች ሁላ ለነበር ቲክቶክ ላይ የታችሁ እንደሆነ በፊት ማለት ነው። እና ነገሩ እንደዚህ የከረር አልመሰለንም እንጂ ይሄ ልጅ እንደምትወደው ቆይታ ነው። በፊት ገና ነው የተናገረችው። ሊቭ ላይ ራሱ ስቅስቅ እያለች ለምንድነው እኔ ከነጋ መሆን ማትፈልገው? ለምንድነ ጓደኛለ ሆይ ምናም እያለች እያለቀሰች እንደ ወንድ ሰሞን ወይ ፍቅር እየተባለ ራሱ ቪዲዮ ራሱ ቫይራል ወጥቶ ነበር ማለት ነው። እና ልጅቷን ግን ያው አምራለች ከእናቷ እስከሚያጣላ ድረስ ደርሳለች ማለት ነው። እኔ ግን ልጅቷም ለምን ፍቅር ያዘች አላላትም። ፍቅር ፈልጋና ፈቅዳ የሚይዘት ነገር አይደለም። ኦኬ፣ የእናንተ ማሽቃበጥ ነው። እኔ በጣም የገረመኝ የእናንተ ማሽቃበጥ እናትየዋ፣ ተጠየቅ፣ እናትየዋ መታሰር አለባት፣ ለልጅቷ ጠበቃ እንፈልግ እንዴ! አንቺ ልጅቷ ማለት ነው፣ አንቺ ስታሽቃብጭ እናትየዋን ብታሳሰሪ ልጅቷ ደስ ነው እንደሚላት ይመስላችኋል? እንዲህ ያለ አባት ያሳደገቻትን በሰው ሀገር እናቷን ብታሳስር ይለሷ ብለሽ አትፈልግም? ሲጀመር እንዴ ምን ነው አንዳንዶቻችሁ፣ የራሳችሁ እያረረ የሰው ታማስላላችሁ። አይደለም ፓስፖርቷን መቅረት ምንም ማድረግ ትችላለች፣ መጠፍጠፍም ትችላለች ከፈለገች። ልጅዋ ናት እንዴ አንቺ። እሷን ስታሳድግ ሄደው አግዘሻታል? ይወተ ትችለሻል? የትምህርት ቤት ከፍለሻል? አጉል የሆነ በቃ አዛኛ ያደርጋችሁ። የምሬን ነው የምላችሁ። እናትየው በጣም ነው የምተሳዝነው። እንዴ ተማሪን ያለቻት ሆናቷን ነው እንዴ ትዳር ትታ ማግባት ስትችል አይ ልጄን ቁም ነገር ላሴዝ ብላ 20 ዓመት ሙሉ መስዋዕትነት ከፍላላት ትምህርትሽን ተማሪ ስትላት፣ አሁን ትምህርት አልፈልግም ወደ ኢትዮጵያ ነው የሚሄደው ምናምን ነገር ምናምን ነገር ብላ ነው እንግዲህ ፓስፖርቷን ቀዳደ ጣለችላት። እና ማለት ያለባችሁ ተማሪ ተምረሽ ሲጀመር እንደዚህ ውጭ ላይ ምናምን ውጭ ሀገር ስትኖሩ ልጅቷ ብልጥ ከሆነች ተምራ ተምራ አሁን ኮሌጅ ምናምን ስትገባ የራሷን ላይፍ ትጀመራለች። ያ ማለት ከቤት ወጥታም ቤቷን ተከራይታ በራሷ መኖር ትችላለች። ልክ እንደነ ሳምሪ ማለት ነው። እንደነ ሳምሪ የጂጂ ልጅ ማለት ነው። ይሁን እናቷ ኃይለኛ ናት፣ ነገር ግን ወጥታ የራሷን ላይፍ መኖር ጀመረች ወለደች። አሁን ደግሞ ትምህርቷን እየተማረች ነው። እንደዛ ትችላለች ልጅቷ ራሱ። ግን ያለ ትምህርት ውጭ ሀገር ታጋላቸው ሆምሎስ ነው የምትሆኑት ውጭ ጎዳና ተዳዳሪ ማለት ነው። ደግሞ እናትየዋ ለፍታ ለፍታ ለፍታ ባለቀ ሰዓት ውጤት ሁሉ ነገር ሲበላሽ እንደ እናት ያናድዳል፣ ያናድዳል። ምክንያቱም የከፈለችላት መስዋዕት እሷ ናት የምታውቀው እና አጉል አሽቃባጭ ባትሆኑ ጭራሽ እናትየዋን ልታሳስሯት ማለት ነውና ይደብራል። መብቷ ነው። እናት እንዴ ኢትዮጵያም እኮ የሆነ ባል ይዘሽ ብትልጅ ማለት ነው አይቀበሉልሽም። ከዚህ ልጅ ጋር አቁሚ ትባያለሽ፣ እንዴ ሁልሽም ትባያለሽ። ማንም ቤተሰብ የማይተማመንበትን ወንድ እንዲታገባ ልጁ አይፈልግም። ምን አለው እንደገና ደግሞ ጸቦ ምንድን ነው፣ ከዚህ በፊት ምን አድርጓ ምናም ብርብር አድርገው ነው አይደል፣ ሽማግሌ የሚላከው ለምንድን ነው? የልጁን ጸባይ ለማጥናት ገቢውን ለማጥናት አደለን እንዴ? ማን ነው ልጁን ብድግ አድርጎ ለማንም የሚሰጥ ማንም አይሰጥም። ኢትዮጵያ ራሱ ገጠር ውስጥ ራሱ ብትሄዱ ማለት ነው። ስለዚህ እቺ ሴት ይሄ ልጅ አልተመቻትም፣ መብቷ ነው በቃ ልጇን ለፈለገችው መዳር። ስለዚህ ለልጄ መስዋዕት ከፍያለሁኝ ብላለች። እንግዲህ ልጄ እዚህ ደረጃ እንድደርስ የራሴን ላይፍ አቁሜ ማግባት ስችላ ሳላገባ ልጄ እንድትማር ተምራ ራሷን እንድችል ለወደፊትም እንድትጦረኝ በደንብ አድርጌ ያሳስተምረታለሁ። ሚዲያ ላይ ከመጣች ጀምሮ ግን እንደዚህ ሆናለች። ብላለች እንግዲህ በነገራችን ላይ ጂጂ ኪያ ራሱ መልስ ሰጥታለች እና ምንድን ያለችው የዴዚ እናት የተበላችው ሚዲያ ላይ ፈቅዳ ዴዚ ሚዲያ ላይ እንድትመጣ ማረጓ ነው፣ አለች እና የእኔ ልጅ ሚዲያ ላይ እንድትወጣ አልፈልግም ነበረ፣ ግን እኔ ሚዲያ ላይ ያወጣኋት፣ ከዛ ሰዎች አዩ፣ ከዛ ጂጂ ቆንጆ ልጅ አላት ምናምን ብሎ በውስጥ ተጻጽፎ አሸፈቱ ቢልጅ ምናምን ነገር ስትል ነበር እና ያ እንዳልኳቸው ነው። መጀመሪያ ሚዲያ ላይ ባትመጣ መጀመሪያ ባትመጣ ጥሩ ነበር። ኦልሬዲ አሁን መጥታለች፣ ስለዚህ አታሽቃብጡ። የፈለገ ቢሆን ማለት ነው። አሁን እንዲህ አስቡት። እስካሁን እኔ በልጄ ነገ መጥታችሁ ልትፈርዱ ማለት ነው። እኔ አምጪው ልጄ እኔ መከራሪቼ አሳድጌ እኔ ቁም ነገር ላይ አድርሼ፣ ነገ አንዷ መታ ልጅሽን በስርዓት ያጅ ልትለይ ነው ማለት ነው። አይመለከታትም። ፕሊዝ እንዲህ እንተሳሰብ እንጂ እንዴ፣ አንቺ መብት ያለሽ በራስሽ ልጅ ብቻ ነው። በቃ በራስሽ ልጅ መብት አለሽ። በዚህ ውጣ በዚህ ግባኤ ማለት የሌላ ልጅ ግን አልፈሽ ለምን ልጅ ናትሽ ማለት ይሄ ፌር አይደለም። ሲጀመር አልኳችሁ የዚያውን 20 አመት ወይ 29 አመቷ ነው አይደለ? እስከዛሬ የት ነበራችሁ? እናንተ ናችሁ እራባ ጠማት ብላችሁ እዚያ ያደረሳችኋት። ክፉ ብትሆንም ደግ ብትሆንም እዚያ ያደርሳታለችማ እናቷ። እናት ደግሞ ልንገራችሁ ለጎረቤት ክፉ ልትሆን ትችላለች። ለሌላ ለሌላ ሰው ክፉ ልትሆን ትችላለች። እናት ግን ጤነኛ ጭንቅጭ ልጅቷ አልፈርድባትም። ምክንያቱም አፍላ ወጣት ነው ያለችው። ከዛ ምክር ራሱ ጭቅጭቅ የሚመስላት፣ ጥሩ ነገር ብትነግሯት ራሱ አትቀበልም። ለምን አሁን አለማ የሚገባት በኋላ ማይሆን ህይወት መስርታ ከዛ ማይሆን ህይወት ስትገባ ነው ያኔ፣ እንዲህ ብሰማ ኖሮ እናቴ ስትለኝ። ብዙዎቻችን እየሰማን አይደል እንዴ በየሚዲያው ላይ ታሪክ ራሱ ታዳምጡ ቤተሰብ ያልፈቀደው ትዳር ሲጀምር ማለት ሄዱ ሄዱ ራሱ በቃ መጨረሻው አያምርም። ብዙዎቻችን እያየናለን። ሀቢባ ላይ ከሚመጡት እህቶቻችን ራሱ ብዙ መማር እንችላለን። ቤተሰብ ታይ ሲለኝ ገባሁበት ከዛ አልሆናለኝ ምናምን በቃ ቤተሰብ እንደ እኛ እናት ማለት እናትም ሆነ አባት ልጁ ጥሩ ህይወት ቢኖር ያማረ ትዳር ቢኖረው በጣም ፍላጎታቸው ነው። ታው ከተባለን ግን ለእኛ ያልታየ ለወላጆች የታየ ነገር የሆነ ነገር አለ ማለት ነው። ገብታቸው አላደለ እንጂ እኮ እስቲ ማን ነው እስቲ ልጁ ጥሩ ህይወት እንዲኖር የማይፈልግ ወላጅ አለ? የለም። ግን ምንድን ነው እንዳልኳችሁ ነው እኛ ስናፈቅር አይናችን ውር ነው በቃ የሆነ ነገር ታዩ ከተባልን የቀኑብን ይመስልናል፣ የሆነ ነገር ከተባልን ቀንተው ነው ምናምን ነገር ነው ምንደው እንጂ አይታየንም። በቃ ያፈቀረ ሰው እና ውር አንድ ነው የሚባለው ለዛ ነው። ገብታቸዋል። አለ ወላጅ ደግሞ ነገሮችን ከኛ በእድሜም ስለሚበልጡን በብዙ ነገር ስለሚበልጡን አርቀው ነው የሚያስቡት። በቃ የወደፊቱ ይታያቸዋል እነሱ። ከዛ ተው ሲሉን እኛ እንቀውጠዋለን ማለት ነው። ስለዚህ ይችም ሴት ይችም እናት ለልጇ የተሻለ ነገር አለ አሁን፣ ልጅቷ እንዳ መንፈሳዊ ናት፣ በጣም ቤተክርስቲያን ልጅ ናት፣ ጎበዝ ናት፣ ጨዋ ናት። ምናልባት እናትየዋ ልክ እንደኔ ልጅ ጨዋ የሚገባት ባልም ጨዋ ነው ብላ ልታሰብ ትችላለች። ገብዛቸው እንደገና ደግሞ በትምህርቷም ተምራ በማዕረግ ተመርቃ ትልቅ ደረጃ ደርሳ ከዛ ህይወት እንድትጀምር ሊሆን ይችላል የምትፈልገው፣ እንደ እናት ማለት ነው። ማንም ወላጅ ለልጁ ጥሩ ነገር እንደሚመኝ፣ አሁን አንቺ ልጅሽ ማለት ነው ኢትዮጵያ ያለችዋ ልጅሽ ላገባ ነው የሆነ ልጅ አፍቅር ያለው ብታይ ዝም ነው ምታያት ዝም ነው የምትያት አታያትም። የምሬ ነው። እንደውም በፓስፖርት አ እሷ ፓስፖርቷ ነው የቀደደች። አስቡት እስኪ ኢትዮጵያ ወልዳችኋት ወልዳችኋት እናንተ እዚህ መጣችሁ እየሰራችሁ እዛ እያስተማራችሁ ልጃችሁ ማለት ነው። በቃ እኔ ሳረጅ ወይንም ደግሞ ጉልበቴ ሲደክም ልጄ ነገ ተምራ ተምራ እሷ ደግሞ በተረዋ እኔን ታግዘኛለች ብላችሁ እዚህ እየፈጋቸው ማዳም ቤት፣ ከዛ ልጃችሁን አስተማራችሁ እንበል፣ ከዛ እናንተ ዩኒቨርሲቲ ገብታ ተመርቃ ስራ ይዛ ብላችሁ ስታስቡ ልክ ከስምንታ ክፍል ምናምን፣ ከዛ እኔ ትምህርት ትምህርቴን አለማርም ትልሻለች። ከዛ ደግሞ እኔ ሰው አፍቅር ያለው በቃ አሁን ከዝም ብሎ ስራ ከሌለው እንዲጋ አብሬው ሊኖር ነው ብት ምን ይሰማሻል? አንቺ ቀስመሽ ይሰበራል። ታዝኝባታለሽ፣ ትመክረታለሽ፣ ታስመክረታለሽ ከቻሽ። ስለዚህ ው በእናትና በልጅ መሀል ጣልቃ አትግቡ። በቃ ጣልቃ አትግቡ። የምሬ ነው የምላቸው፣ ጥሩ አይደለም። እናትዮዋ ልጇን ስርአት ይዛ ታሳድግበት ይዛ ረዲ አድጋለች። ግን ብታድግም ይሄ እድሜዋ ትክክለኛ ነገር ለመወሰኛ የምትቸገርበት ስለሆነ እናትየዋና ልጅቷ እርስ በርሳቸው ይተዋወቃሉ። ስለዚህ ለማጋገላት ሞክረ ቻላችሁ። ትምህርትሽን ተማሪ እናትሽ ለፍታን ያሳደገችሽ እናትሽን ለማኩራት ከዛ ራስሽን ከቻልሽ በኋላ ወተሽ እንኳን ደህና ቦታ ትቀጠሪያለሽ፣ ራስሽን መምራት ትችያለሽ፣ ምናምን ብላችሁ እሷን ብትመክሯት፣ ልጅቷም ኦኬ ምናምን ብላ ልጅ ደግሞ እሺ የምትል ልጅ ናት እና እሺ ብላ ታደርጋለች። አሁን ግን ልጅቷን የማታውቀውን አሰራር በሙሉ ለእናትሽ ጠበቃ እናቆምልሻለን፣ እናትሽን እንከሳታለን፣ ይሄ እኮ ያሳስራታል። እናትሽን እናሳስራትን አንቺ በነፃነት ትኖራለች። ምናም የማይባል ነገር ነው። እና ጓደኞቼ እንደዚህ አይባልም። በነገራችን ላይ እናንተ ዩቲዩብ ላይ ላላችሁ ጓደኞች አይደለም፣ ቲክቶክ ላይ ዛሬ ገስት ላይ ገስት ላይ ለነበሩት የእሷን እናቷን የደዚን እና ሲቃወሙ ለነበሩት ነው። ሸርሸር አድርጋችሁ ለእነሱ አድርሱልኝ። እኔ ዩቲዩብ ላይ ላላችሁት ጓደኞቼ አይደለም። እና በእናትና መልክ ልጅ መሀል አይገባምላችሁ። ነው ስለነበረን ቆይታ አመሰግናለን። ረናለ